ጠቅላይ ሚኒስትሩ የነበሩበት ውይይትን ረግጦ የወጣው ፓርቲና አልሳተፍም ብሎ የቀረው የእነ ፕሮፌሰር መራራ ጉዲና ፓርቲ ፕሮፌሰር መራራ ጉዲና ተናገሩ። ኢትዮጵያ ካለፉት አስርት ዓመታት ከመገዳደል ፖለቲካ ወደ መደራደር አልመጣችም። ፕሮፌሰሩ በስብሰባው ያልተሳተፉበትን ምክንያትም በሰጡት ቃልም ገልጸዋል። ስብሰባውን ረግጦ የወጣው ፓርቲ ምላሽም ሰጥቷል። ለጠቅላይ ሚኒስትሩ ፓርቲው ባስተላለፈው መልዕክት ምን አለ የሚለውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ስሞል ካውንትሪ አራውንድ ት ሚሊዮን ፒፕል ኢን ሆርን ኦፍ ፍሪካይዝ ሳምታይም ኒክም ደ ኖርዘ ኮሪያ ኦፍ አፍሪካ በማለት ኤርትራ ላይ የቀረበው ሪፖርት የኢሳያስ መንግስት ከፍተኛ ውጥረት ውስጥ የሚያስገባው የከፋው ሪፖርት የተባለውን በስፋት እናስደምጣችኋለን። በሌላኛው መረጃችን እስራኤል በምትፈጸመው ጥቃት አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል። ሙሉ መረጃውን በዝርዝር ሳታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን በመላኩ ፍል ለአለማት የምትገኙ ወደ ታርጌት ኒውስ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 ወደ አስቀደምንላችሁ መረጃችን ስናመራ በጠቅላይ ሚኒስተሩ እየተመራ የነበረው ስብሰባን ረግጠው የወጡ ሁለቱ ፓርቲዎች። ጠቅላይ ሚኒስትር አብይ አህመድ ሰኔ 11 ቀን 2017 ዓ.ም ከተቃዋሚ ፓርቲ አባላት ጋር ውይይትን አድርገዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ውይይቱን ረግጦን ወጥቷል። የኦሮሞ ፌዴራሊስት ኮንግረስ ደግሞ በውይይቱ አልሳተፍም ብሏል። የኢያፓ ተቀዳሚ ፕሬዚደንት አብርሃም ሃይማኖትና የኦፊኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በስብሰባው ያልተሳተፉበትን ምክንያት እንዲያስረዳሉ። የያፓ ተቀዳሚ ፕሬዝዳንት አብርሃምም እንዲህ ይላሉ። የሀገሪቱ ሁኔታ ላይ እንወያያለን የሚል ስለሆነ በጉጉት ነበር የተገኘ ነው። በውይይቱ ላይ ወቅታዊ የሆኑ የየራሳቸው ጥያቄዎችንም ይዘው ተገኝተው እንደነበረም ያነሱት ፕሬዝዳንቱ በስብሰባው ላይ የገጠማችሁ ምንድን ነው በሚል ለቀረበላቸው ጥያቄ በውይይቱ ላይ የክልልና የወረዳ እንዲሁም ደግሞ በዞንና በቀበሌ ለተደራጁ ፓርቲዎች እድል እየሰጡ ነበር ነገር ግን ለትልልቅ ፓርቲዎች ምንም አይነት እድል አልተሰጣቸውም። የተነሱ ጥያቄዎችም ለህዝብ ይጠቅማሉ የምንላቸው አይደሉም። አንዳንዶቹም ውዳሴናቸው መሞጋገስ ብቻ ነበር፣ ሲሉም ሆን ተብሎ ነው ይህ የተደረገው፣ ስለዚህም ስብሰባውን ረግጠን ወጥተናል ሲሉም መልሰዋል። አስከትለውም ለጠቅላይ ሚኒስትሩ ባስተላለፉት መልእክትም ጠቅላይ ሚኒስትሩ ደጋፊዎቻቸውን ብቻ ሳይሆን የተቃዋሚ ፓርቲዎችንም ሀሳብ ሊያደምጡ ይገባል። ይህ አይነቱ አካሄድ ከድጡ ወደ ማጡ ነው ሲሉም ተደምጠዋል። በተመሳሳይ ተከታታይ የኦቪኮ ሊቀመንበር ፕሮፌሰር መራራ ጉዲና በውይይቱ ለምን አልተሳተፉም? ለሚልም ለቀረበላቸው ጥያቄ እንዲህ ባለ መልኩ ምላሻቸውን ሰጥተዋል። ችግር ለመፍታት በማንችልበት ውይይት፣ በማይፈለግ ስብሰባ ላይ ዝም ብሎ እየሄዱ መሳተፍ ምንም ትርጉም ስለሌለው ነው ያልሄድ ነው። ኢትዮጵያ ካለፉት አስርት ዓመታት ከመገዳደል ፖለቲካ ወደ መደራደር አልመጣችም። እሱ እስካልመጣ ድረስም ምንም የሚፈታ ነገር የለምም ብለዋል። በአጠቃላይ ፕሮፌሰር መራራ ጉዲና ስብሰባው ላይ መሳተፍ ብዙም ጥቅም እንደሌለው ነው የገለጹት። ወደ ቀጣይ መረጃችን ስናመራ ትንሹ ሀገር ብሎ ነው ኤርትራ ስልታዊ የሰብአዊ መብት ጥሰቶች እንደሚፈጸምባት የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርተር ሙሐመድ አብደል ሰላም ሰኞ በጄኔቫ በተካሄደው የመሪዎች ጉባኤ ላይ ያስታወቁት በኤርትራ የአፋር ተወላጆች የጂኖሳይድ ጥቃት፣ የማንነት መገፈፍ ጥቃት እንደሚፈጸምባቸው ማስታወቃቸው ይታወሳል። ሶስት ነጥብ አምስት የሚጠጋ ህዝብ እንዳላት አመላክተው በቅጽል ስሟ ሰሜን ኮሪያ በመባል የምትታወቀው ኤርትራ ውስጥ የሚፈጸመው ስልታዊ የሰብአዊ መብት ጥሰቶች በአጣዳፊ ሁኔታ ተጠያቂነት የሚነሳባቸው ሊሆኑ እንደሚገባ ሪፖርቱም ጠቅሷል። ደ ስሞል ካንትሪ ኦፍ አራውንድ 3.5 ሚሊዮን ፒፕል ኢን ሆርን ኦፍ አፍሪካ ስ ሳምታይም ኒክኔምድ ዘኖርስ ኮሪያ ኦፍ አፍሪካ በማለት ኤርትራ ላይ የቀረበው ሪፖርት በኤርትራ የሚካሄዱትን የሰብአዊ መብት ጥሰቶችን ስልታዊ ናቸው ማለቱ ከቀይ ባር አፋሮች ንቅናቄ መሪ ማመልከቻ ጋር የሚገናኝም ሆኗል። ኤርትራ ከፕሬዚደንት ኢሳያስ በኋላ እንዴት ትምራ በሚል አጀንዳ የኤርትራ መንግስት ተቃዋሚዎች በአሜሪካ ስብሰባ ሲያደርጉ በዋናነት ያነሱት በተለይም በአፋር ህዝብ ላይ የሚደርሰውን ሰቆቃ ነበር። በወቅቱ የጀርመን ድምፅ የስብሰባው አዘጋጆችን ጠቅሶ በአፋር ህዝብ ላይ የሚደርሰውን ግፍና በደል በመሸሽ የሚፈናቀለውና የሚሰደደው ህዝብ ቁጥር ከጊዜ ወደ ጊዜ የጨመረ መሆኑን ተናግረዋል። ከሁለት መቶ ሺህ የኤርትራ አፋር ህዝብ ወደ ኢትዮጵያ፣ ጅቡቲና ወደ ሌሎች አካባቢዎችም ተሰዷልም ብሎም ነበር። ከወራት በፊት ደግሞ በአዲስ አበባ ስብሰባ አድርጎ የነበረው የቀይ አፋር ዴሞክራሲያዊ ድርጅት ማዕከላዊ ኮሚቴ በኤርትራ የፖለቲካ፣ የደህንነት፣ የኢኮኖሚና ሰብአዊ መብት ጉዳዮች ዙሪያ መነጋገሩን አስታውሶ መግለጫ ማውጣቱም ይታወሳል። የቀይ ባህር አፋር ህዝብ በተለየ ሁኔታ ከፍተኛ መገለልና በደል እየደረሰባት ነው ያለው ድርጅቱ ይህንኑ በደሉንና ተፈጸመ ያለውን ግፍም ዘርዝሮ ለተባበሩት መንግስታት ማቅረቡን አመላክቶም ነበር። ያለፉት ስድስት ዓመታት በትግል ሂደቱ የገጠሙት ፈታኝ ወቅቶች መሆናቸውንም አስታውሶ አፋኝ ያለውን የፕሬዝደንት ኢሳያስን አገዛዝ የተባበረ ጥረት ማስወገድ የሚል አቋም ያዙን የድርጅቱ የውጭ ጉዳይ ግንኙነት ምክትል ኃላፊና የሊቀመንበሩ አማካሪ አቶ ነስረዲን አህመድም ለመረጃ ምንጫችን ገልጸዋል። መሪያቸው በአልጀዚራ አማካኝነትም ባሰራጩ ተደጋጋሚ መረጃና ክስ ሲቀርብለት እንደነበረም በተደጋጋሚ ሲዘገብ ቆይቶ አሁን የተባበሩት መንግስታት የሰብአዊ መብት ተከታታይ ሪፖርት እንዳለው ለሶስት አስርት ዓመታት ያለ ምርጫና ህገ መንግስት ኤርትራን እየገዙ ያሉት ፕሬዚደንት ኢሳያስ አፈወርቂ በሚገዟት ሀገር ህዝብ ላይ ከፍተኛ የመብት ጥሰት እንደፈጸሙም ይፋም አድርጓል። ኤርትራ በተከታታይ አመታት በዓለም ላይ ካሉ ሀገራት በንጽጽር በሰብአዊ መብቶች አያያዝና ጥበቃ ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል። በፕረስ ነጻነት ረገድም ካለም ሁሉም በመጨረሻም ናት። የተባበሩት መንግስታት ድርጅት በ2022 በወጣው የሰብአዊ ልማት ደረጃ ኤርትራ ከ183 ሀገራት መካከል 175ኛ ሆናም መመዝገቧን ቢቢሲ አማርኛ ከዚህ ቀደም ዘግቦት ነበር። ኢሳያስ ተቃውሞውን በሀይል በማፈን ተቃዋሚ ችን ያለፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርት ዓመታት በማቆየት ይከሰሳሉ። በታሰሩበት የጠፉ የተረሸኑ፣ በግፍ ተሰቃይተው የደረሱበትን ቤተሰብ ሳያውቅ እርም እንኳን ማውጣት የማይቻልበት ሀገር ኤርትራ በዚህ አካሄዷ አሁናውን ስሟ በከፍተኛ ደረጃ እየተነሳ ነው። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓትን ኤርትራውያንን ለእድሜ ልክ ውትድርና ወይም ለግዳይ ስራ የሚዳርግ መሆኑን በመጥቀስም ከባርነት ጋር አመሳስሎታል። ይህንኑ ፍራቻ የኤርትራ አምራች ኃይል ሀገሩን ጥሎ ሲሰደዱ ለስደት ሲወጡ በየበረሃውና ባህር ላይ ህይወታቸውን እንዳለፈ በተደጋጋሚ በአሳዛኝ ዜና የሚዘገብ ነው። ወደ ኤርትራ እንዳይገቡ ያለምንም ክስ ወይም ደግሞ ፍርድ ለአስር ዓመታት ታስረው ስላሉበት ሁኔታ ምንም ተሰምቶ እንደማያውቅ የማያውቁ ሰዎችም ስማቸውን መዘርዘር እንደሚችልም ጠቅሰው ነው የኢሳያስን አገዛዝም የወቀሱት። በተባበሩት መንግስታት የኤርትራ ተወካይ ሀብቶም ዘራይ ሪፖርቱን ግልጸኝነትና ሚዛናዊነት የጎደለው ሲሉም አልተቀበሉትም። በኤርትራ ላይ ለምክር ቤቱ ያቀረበው ልዩ ሪፖርት እንደ ካሁኑ ቀደሙ ሙሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጸኝነትና ሚዛናዊነት የጎደለው እንደሆነ ጠቅሰውም ወኪሉ ሪፖርቱን ተቃውመዋል። ኤርትራ ለረጅም ዓመታት በሰብዊ መብትሰት እና በግልጽ በሚታወቁ ወንጀሎች በአሜሪካ አውሮፓና በተለያዩ ሀገራትና ተቋማትም ያለማሰለስ ስትተችም መቆየቷም አይዘነጋም። ወደ መጨረሻው መረጃችን ስናመራ እስራኤል በምትፈጽመው ጥቃት አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል ሲሉ የኢራን ባለስልጣናት ተናገሩ። እስራኤል በኢራን ላይ የተፈጸመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ የቀጠናው ቃንብ እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስትር ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ሚኒስተሩ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዚደንት ሆነው ሁልጊዜም ይታወሳሉም ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት የሚለውጠው ቁጣው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃትም ማብቂያ እንደሚያዘገ የውም ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታም በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ የሚገኝን ወታደራዊ ስፍራን ኢላማ እንዳደረገም ዘግቧል። ውድ ተመልካቾቻችን ለሳቱ የነበሩን መረጃዎቻችን እኚን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።